ሰላም ጤና ይስጥልኝ። ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴናችሁልኝ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። በትናንትናው ቀን ሀይሚዬ ደብዳቤ ጽፋ ለብሩኬ በቤኪ በኩል እንግዲህ እንዲደርሰው አድርጋ ነበረ። ብሩኬም ደብዳቤውን ካየ በኋላ የት እንደሄደች አይገልጽም ነበረ እና በጣም ደንግጦ ራሱን ሁሉ መቆጣጠር ራሱ አቅቶት ነበረ እና ዛሬ ደግሞ ተመልሰው መጥተዋል። ነገር ግን ብሩኬ በጣም ተበሳይቷል፣ በጣም ተናዷል። ሀይሚዬ መታ ነበረ፣ ይቅርታ ጠየቀችው ያለውን ነገር ልታስረዳው ብትሞክር ግን እሱን ምንም ሊረዳት አልቻለም ነበረ። በጣም ስሜታዊ ሆኗል። እሷም በመጨረሻ ቤቱን ለቃ ወታለች ማለት ነው እና አንዳንድ ጊዜ ማለት ነው ሀይሚዬን ካያችኋት ከዚህ በፊት እራሱ እንደዚህ አይነት ነገር ሲደርስባት እራሷ መጋፈጥ ነው የምትፈልገው። አሁን ትናንትና ከፋሚሊም ጋር ደህና እንደሆነች ምንም እንዳልሆነች ግን የራሷ ችግር እንዳለባት እና ማንነ ማስጨነቅ እንደማትፈልግ ብቻዋን ሆና በቃ የሆነ ማለፍ እንዳለባት ነበር ስትናገር የነበረው ና እኔ ትክክል ነው ብዬ አላስብም እንደዚህ አይነት ነገር። ምክንያቱም አንድ ሰው ከጎናችሁ ካለ አይዟችሁ የሚላችሁ የሚደግፋችሁ ሰው ካለ የሆናችሁትን ነገር ለሰው ማሳወቅ መልካም ነው ብዬ አስባለሁ። ምክንያቱም የሰው ልጅ መድሃኒት ነው። በተለይ ብሩኬ ላንቺ ያስፈልግሻል ለምን በደስታሽም በሐዘንሽም ጊዜ አብረሽ መሆን አለበት። ሐይሚዬ ምናልባት እሱን ለአለማስጨነቅ እሱን ለአለማጨናነቅ ምናምን ብለሽ ነው። ቅድምም ስትናገሪ ነበር ቪዲዮ ላይ፣ አንተ ካለህበት አንጻር እንዳላስጨንቅ ብዬ ነው፣ ፕሮግራምህ እንዳላበላሽብህ ብዬ ነው ያለውን ነገር ያልነገርኩህ ስትይው ነበረ እና ከአንቺ የሚበልጥ ነገር የለም ፈጽሞ ማለት ነው። ማለት አንቺ ሰላም ከሆንሽ፣ እንዴት እንደዚህ ልታደርጊ ትችያለሽ? ምክንያቱም ውስጥሽ ላይ የሆነ ነገር አለ፣ እሱንም ደግሞ መናገር አልፈለግሽም። ከዚህ በፊት ትዝካላችሁ፣ ሁለት ጊዜ ሁለት ሶስት ጊዜ ሐይሚ የሆነ ነገር ደርሶባት ነገር ግን ፋሚሊንም ብሩኬንም ላለማስጨነቅ ብላ እራሷ ልትወጣ ሁሉ ሞክራ ነበር። ይሄ የማስፈራራት ከብሩኬ ጋር እራቂ የሆነ ወንድ ደውሎ ምናምን እንዲያውም በመጨረሻ ማን ነው ይሄ ጓደኛቸው ሀሰን የሚባለው ማለት ነው ያወቀው እንጂ ሐይሚ ብቻዋን ለመጋፈጥ ስትሞክር ነበረ ማለት ነው። እና ሐይሚ እንደዚህ አይነት ነገር አንቺን ይጎደሻል እንጂ አይጠቅምሽም። ምክንያቱም ላቅራቢያሽ ላለ ሰው ማማከር አለብሽ። ለብሩኬ ያላማከርሽ ደግሞ ማንንም እንድታማከሪ አትችይም። እውነት ነው የምልሽ። እና አሁንም ቢሆን እሱ ያው ስሜታዊ ስለሆነ ስለደነገጠ ስለተናደደ ነው ሲያይሽ በቃ እንደውም አልፈለግም ማውራትን በቃ ውጪ ሂጅልኝ ሲል የነበረውና እንዳትቀየሚው፣ እርግጠኛ ነኝ ፍጹም ቢኪ፣ ሌሎቻችሁም ሳምሪ ሳምሪ ናት አይደለ? ባብራ ያለችው ተቀየረች፣ ቢንዛሬ ደግሞ ወፈረች ምናምንና ታስታርቃቸዋላችሁ አስባለሁ። ያው ጸብ ምናምን አይባልም እኮ ግን ሐይሚ ግልጽ መሆን አለብሽ፣ ግልጽ መሆን አለብሽ። አንዳንዴ ይሄ ተደብቀሽ ራሴ ልወጣው የምትዩ ነገር ላንቺ ጥሩ አይደለም። ምክንያቱም ልትጎጂ ትችያለሽ። ያለሽ ሴት ነሽ ማለት ነው እና ያው የደረሰባትን ነገር ግልጽ አድርጋ አልተናገረችም። ታውቃላችሁ አይደለ? አሁንም ያልጨረስኩት ነገር አለ፣ እዛም ማስተካከለው ነገር አለ፣ መሄድ አለብኝ እያለች ነበረ ማለት ነው እና እኔ ከሱ ተደብቆ የሚደረግ ነገር ምን እንደሆነ ሊገባኝ አልቻለም። እና በመሀላችሁ ክፍተት መፈጠር የለበትም፣ መነጋገር አለባችሁ። ቡራዬም ያው ስሜታዊ ስለሆነ እንጂ በአንቺ ጨክኖ የእውነት ግን አዝኖብሽ ምናምን አይመስለኝም፣ ግን ስሜታዊ ያደርጋል። አሁን ትናንት አይታችሁት ከሆነ በጣም ደንግጦ ነበረ። ብቻ ከባድ ነው። ማንም ሰው በተለይ ደግሞ ውስጥ ደብዳቤው ላይ ምን እንዳለችው ምን እንደጻፈችለት አናቅም። ያው እንደዚህ እንደዚህ ብዬ ልጽፍለት ነው አለች እንጂ ምን እንደተባለ እኛ የምናውቀው ታሪክ የለም። እሱ በጣም ደንግጧል ማለት ነው፣ ከኛ በላይ እሱ ደንግጧል። እና ምክንያቱም በደብዳቤ ይሄ ደብዳቤ የእንትን ነው፣ ደብዳቤ የሚጻፉ ያንን ሰው ስትጣሉት ከዛ ሰው ችግር ሲኖር እንጂ ቢያንስ ችግር ባይኖር ሐይሚ ቴክስት አድርጋለ። በቴክስት ራሱ የደብዳቤ እኮ ድሮ የቀረን፣ አሁን ቴክስትም እንደ ስልኩ ላይ መጻፍ ትችላለች፣ እንዲህ እንዲህ ብላ ጥላ መሄድ ትችላለች። ፕራንክም ነው የሚለው ነገር ውስጥ ያለ በነገራችን ላይ ምክንያቱም ደብዳቤው ፕራንክም ይመስላል። ፕራንክ ባይሆን በስልክ ጽፋ ምናምን ቴክስት ልትነግረው ትችል ነበር። ወይንም ደግሞ ደውላ መናገር ትችላለች ማለት ነው። እና ፕራንክም ነው የሚለው ነገር ውስጥ ላይ ያለ፣ እውነትም ነው ለማለት ደግሞ ከብሩኬ ጋር ሰላም ናት አይደል? እንዴ፣ ሰላም ናት። ከዚህ በፊት ማለት የተጣሉት ነገር የለም። እሱ ላይ ያየሽበት ነገር እንኳስ ቢኖር ግልጽ አድርገሽ መጠየቅ፣ አንዳንድ ጊዜ ፍቅረኛችሁም ሆነ ባላችሁ ሆነ በቃ ጓደኛችሁ ራሱ ቢሆን ማለት ነው። አሁን እኔ ላይ አንድ ጓደኛዬ እኔ ጋ የሆነ ችግር ብታይብኝ እሷን አምቻት ከሆነ ወይም በእሷ ላይ የሆነ ነገር አስቤ ከሆነ ምናምን እኔን ከመራቅ ዝም ብላ ከመራቅ ይልቅ ያለውን ችግር ብጠይቀኝ፣ ወይ ከሰዎች ሰምታ ሊሆን ይችላል። ማዚ እኮ እንዲህ እንዲህ እንዲህ አለችሽ ተብላ ብዙ ነገር ሰዎች ዋሽተው ከማስታረቅ ይልቅ ዋሽተው የሚያጣሉ ናቸው በአሁኑ ሰዓት የበዙት ማለት ነው እና ግን እኔም ብጠይቀኝ ግን ላስረዳ ትችላለ ወይንም ደግሞ እኔ ጋርም ችግር ካለ ያንን ነገር ተነጋግረን ልንፈታው እንችላለን ማለት ነው። ዝም ብሎ ከመሄድ የሆነ ነገሮችን ድፍንፍና አድርጎ ወይ ይቀየመኛል፣ ወይ እንደዚህ ይለኛል ምናምን ከማለት እና ሐይሚዬም ቡራ ጋር ያየሽበት ነገር ካለ ወይንም ደግሞ ስለ ቡራ ከሌላ ሰዎች ሰምተሽ ከሆነ ቡራ እንዲ እንዲ ችግር አለ እኔ የምታደርገው ነገር ደስ አላለኝም፣ ወይ የምትፈልጊው ነገር ካለ እንዴ እንዴ ብለሽ ብጠይቂው ግልጽ አድርጎ ይነግርሻል እንጂ ይሄ መሸሸጉ ወይም መራቁ ምናምን ጥሩ አይደለም። የራስሽ ከቡራ እንኳስ ባይሆን የራስሽ ችግር ቢኖር ማለት ነው፣ በራስሽ ላይ የደረሰብሽ ነገር ቢኖር ራሱ ለእሱ ያልነገርሽ ለሱ ያላማከርሽ ለማንም ልታማከሪ አትችይም። እኔ እንደዛ ነው የማስበው። እንደዛ ነው የማስበው እኔ የሆነ ችግር ቢደርስብኝ ለፍቅረኛዬ ሳንናገር ዘልክ የጓደኛዬን አላማክራትም። ምክንያቱም ከማንም በላይ ቅርቤ እሱ ወይንም ደግሞ ቤተሰቦቼ ናቸው፣ ቤተሰቦቼ ማለት ነው። ለእነሱ ነው የማማክረው እና የሚደርሱልሽም እነሱ ስለሆኑ ማለት ነው። አሁን ለፋሚሊ፣ እዚህ ጋር ለተመልካች ብትናገሪው ተመልካች ወይኔ ሃይሚዬ እንዲሆና እንዲሆና እንላለን እንጂ አንደርስልሽም። የሚደርስልሽ ግን ማለት ቡራ ነው ቡራና በአቅራቢያሽ ያሉ ሰዎች ማለት ነው። እና ብቻሽን የምትጋፈጩ ነገር የለም። እንደዚህ አይነት ነገር ሁለተኛ እንዳይለመድሽ፣ እሱንም ማስጨነቅ ማስደንገጥ የለብሽም። እንዴ ሃይሚዬ፣ ለምን ለምን ይጨናነቅ? ሱስ ቢሆን እና በቡራም አልፈርድምን። ዛሬ ላይ ሃይሚዬን ባለመቀበሉ ይቅርታዋን ምናምን ደግሞ ይቅርታም እራሱ ቢቀበላት እኮ ትሄዳለች እሄዳለሁ እያለች ነበረ ማለት ነው እና ከባድ ነው ብቻ ቤተሰብ በጣም ይከብዳል። ሀይሚዬ የኔ ቆንጆ ተይ ተይ ተይ፣ ፕራንክ ነው ካልሽ ግን እኛ ምንቀየምሻለን። ቡራ ብቻ ሳይሆን ማለት ነው እኔ ራሱ ቀየምሻለሁ። ምክንያቱም ልጁ ፌንት እስከሚሰራ ድረስ ነው ያደረ ፌንት እስከሚሰራ ጀርስቲን ምንድን ነው እና እንደዛ ነው ውዶቼ ማሮቼ። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ።